ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ትናንትና ምሽት በእንግሊዝ ፕሪምየር ሊግ በጣም ሲጠበቅ የነበረው ጨዋታ ተደርጓል። ለማንችስተር ሲቲ ከአስቶን ቪላ ጋር የተገናኙበት ጨዋታ ነው። ይሄ ጨዋታ በተለይም ደግሞ በማንችስተር ሲቲና በአስቶን ቪላ መካከል የአንድ ነጥብ ልዩነት ኖሮ የተደረገ ጨዋታ ስለነበረ ከዛ በተጨማሪም ሁለቱም ለአውሮፓ ቻምፒየንስ ሊግ ለማለፍ የሚያደርጉት በጣም ትልቅ ጨዋታ ስለነበረ በተለየ ሁኔታ ነው የተጠበቀው። እንደተጠበቀውም ደግሞ ለመሸናነፍ በሁለቱም በኩል የተደረገው ጥረት በጣም ኃይለኛ እንደነበረ ተመልክተናል። እና ገና ጨዋታው እንደተጀመረ ሰባተኛ ደቂቃ አካባቢ ላይ ነው ሲልቫ ጎል ያስቆጠረው። ከመጀመሪያም እንትኑ መጥቀስ የለብሽም የራሽፎርድ አንግሌ ገጫው አስራ ስምንተኛ ሰከንድ አካባቢ ላይ የራሽፎርድ አረሰውም የራሽፎርድን አጠቃላይ በጣም አሪፍ የሚባል እንቅስቃሴንም እናነሳለን ብዬ ነው። ከዛ በኋላ ግን እንደገና ራሽፎርድ አስራ ስምንተኛው ደቂቃ ላይ የሚገርም ቅጣት ምት ነው ፍጹም ቅጣት ምት ነው ወደ ጎልነት የቀየረው በጣም ተረጋግቶ ባልተጠበቀ ሁኔታ በጣም የሚገርም ፍጹም ቅጣት ምት ነው ወደ ጎልነት የቀየረው ጎል አስቆጥሯል ራሽፎርድ። አጠቃላይ ግን ቅድም እንዳ እንዳልከው በጨዋታው ላይ ተቀይሮ እስከሚወጣበት ጊዜ ድረስ የራሽፎርድ እንቅስቃሴ ጥሩ መሆኑን የተመለከትንበት ነው። ራሽፎርድ እየተመለሰ ነው የሚለውንም አስተያየት እንድንሰጥ የሚያስገድድ ነው። ግን ይሄ ፈተና ያልነበረው ነው ብሎ ግን ማለት ደግሞ አይቻልም። አሁ በተለይ ለኡናይ ኤምሬ በራሽፎርድና በኦሊ ዋትኪንስ መካከል ለመምረጥ ሁለቱን ያፈራረቁ ለመጠቀም አንድ ላይ ሊያስገቧቸው ስላልቻሉ ማለት ነው። ስለዚህ ራሽፎርድ እና ዋትኪንስ ነው በአማራጭነት እያዩ የሚገኙት፣ እና አሁን አይምሬ አሁንም በማርከስ ራሽፎርድ እና በኦሌ ዋትኪንስ መካከል ማንን የመጀመሪያ ተሰላፊነትን ይሰጣሉ፣ የመጀመሪያ ተሰላፊነት ያልተሰጠው ተጫዋች የሚፈጠርበትን የመከፋትና የማኩረፍ ስሜት እንዴት ያስተናግዱታል? የሚል አጣብቂኝ ውስጥ ነው ሰውዬው የሚገኙትና ትላንትንማ በነበረውም ጨዋታ ላይ እንዳየነው ራሽፎርድን መጀመሪያ ምርጫቸው አድርገው ዋትኪንስን ተቀያሪ ወንበር ላይ አስቀምጠ ባለፈው በኒውካስል ጨዋታ ደግሞ ዋትኪንስ ነበር ቀድሞ ተሰላፊ የነበረው። ሁለቱም ቀዳሚ ተሰላፊ በነበሩባቸው ጨዋታዎች አሪፍ አሪፍ ነገር ያሳዩ ይመስለኛል። አዎ ግን በጣም ተበሳጭቷል ኦሊ ዋትኪንስ ለአሁን ይሄ ለአስቶን ቪላ ይሄ ጨዋታ ምን ማለት እንደሆነ ይታወቃል ላስቶን ይሄንን ያህል ትርጉም ባለው ወደ ቻምፒዮንስ ሊግ ለመግባት በሚደረገው ጋርዲዮላ እንደ ዋንጫ ቆጥረዋለሁ ባለው ጨዋታ ላይ ተቀየሪው ወንበር ላይ መቀመጡ በጣም በጣም በጣም አበሳሽቶታል ነው የተባለው። እንግዲህ ምናልባት ከኒውካስል ጋር በተደረገው ጨዋታ ላይ ጎል ማስቆጠሩ እንቅስቃሴው በጣም ጥሩ የነበረ መሆኑን ከግምት ውስጥ ስናስገባ ይሄኛውን ጨዋታም በመጀመሪያ ተሰላፊነት ያደርጋል ብሎ ገምቶ ነበር ራሱ፣ ግን አልሆነም። ለራሽፎርድ ነው የመጀመሪያ ተሰላፊነትን እድል እየሰጠው ሁላችንም እንደምናስታውሰው ኦሌ ዋትኪንስ 15 ጎሎችን በፕሪሚየር ሊግ ዘንድሮ ለአስቶን ቪላ ያስቆጠረ ነው። ነገር ግን ይህንን ያህል ጎል ብዛት ማስቆጠር የቻለውን ኦሌ ዋትኪንስን ተቀያሪ ወንበር ላይ አስቀምጠው ጨዋታውን በራሽፎርድ መጀመራቸው ኦናይ ኤምሬ ምንድን ነው ቲንኪንጉ የሚል ነገር ነው። እና ቲንኪንጉ ሲባል የማርከስ ራሽፎርድ ከማንቸስተር ሲቲ ጋር ያለው ትራክ ሪከርድ ጥሩ መሆኑን ነው እሳቸው ያነሱት። አጌነስ ሲቲ ራሽፎርድ ሁልጊዜም የተሻለ ፐርፎርም ያደርጋል አጌነስ ሲቲ ራሽፎርድ ጎሎችን የማስቆጠር ችግር የለበትም ነው። እንደውም ይህንን የኡናይ ኤምሬን ሀሳብ ሮይኪንም ጭምር እንደሚደግፈው እኮ ሲናገር ነበር። ሮይኪን ምን ይላል? ራሽፎርድ ከሲቲ ጋር በሚደረግ ጨዋታ ጥሩ ሪከርድ አለው እና የኡናይ ኤምሬ ስራ ተጫዋቾቻቸውን ደስተኛ ማድረግ ይመስላችኋል እንዴ ብሎ ነው የሚጠይቀው። ተጫዋቾቻቸውን ደስተኛ ማድረግ ወይም የተጫዋቾቻቸውን ደስታ መጠበቅ አደለም ስራቸው። እሳቸው ጥሩ የሚባለውን ኦፕሽን የተሻለ የሚባለውን አማራጭ መጠቀም እና የመረጡትን አማራጭ ደግሞ ወደ ሜዳ ይዘው መግባት ነው ያለባቸው። እና ማናጀር ወይም አሰልጣኙን አይምሬ ፎከስ ማድረግ ያለባቸው ሚዛን መጠበቅ ላይ ነው፣ የቡድኑን ሚዛን። ለዛሬው ጨዋታ እገሌ ከገሌ ይልቅ ይሻላል የሚለውን መወሰን አለባቸው። ይሄ ውሳኔ ሲወሰን አንዳንዶች ደስተኛ ላይ ሆኑ ይችላሉ። ነገር ግን ይሄ ሊያሳስባቸው አይገባም። ሆነ አይምሬን ብለዋል። ራሽፎርድ ስራውን በአግባቡ ከሰራ የመጫወት እድል ተሰጡት ኃላፊነቱን በአግባቡ የሚወጣ ከሆነ ጎል የሚያስቆጥር ከሆነ ላስቶን ቪላ ጥሩ ውጤት መምጣት አስተዋጽኦ የሚያደርግ ከሆነ ኡናይምሪ የሚጠበቅበት ወልደን በጣም አስደሶኛል ያደረግከው ነገር ነው ማለት ያለበት። ራሽፎርድ ጥሩ ካልተጫወተ ደግሞ ተቀያሪ ወንበር ላይ የተቀመጠው ነው ላይ ዋትኪንሰን በስም ጠርተው ተነስና ሟሙቅ አንተ ገብተ ራሽፎርድ ሊወጣ ነው ብለው መንገር ነው ያለባቸው። ተጫዋቾቹ እንዲህ ያለውን ፕሮፌሽናል የሆነ ውሳኔ የመቀበልና ተቀብሎም ደግሞ ተግባራዊ የማድረግ ግዴታ አለባቸው። ቢግ ኮል ሊሆን ይችላል ትልቅ ውሳኔ ሊሆን ይችላል፣ ኦናይምሬ የወሰዱት ነገር ግን አሰልጣኝ ስትሆኚ አንዱ የሚጠበቅብሽ ነገር ይህንን ትልቅ ውሳኔ መወሰን ነው። ስለሚያኮርፉ ብለሽ ትልቁን ውሳኔ ከመወሰን ነው ማመንታት የለብሽ። አንዱ ያኮርፋል፣ አንዱ እንትን ይላል ምናምን ብለሽ መሆን የለበትም። የሚል አስተያየት ነው እንግዲህ ሮይ ኪንም ጭምር የሚሰጡት ይህንን ነገር ከዚህ በፊት ስናነሳ ነበረ። ታስታውሺ ከሆነ ስናነሳ የነበረው ባርሴሎና ቤት እንትናን ሲያስፈርሙት ብራዚላዊ ሮናልዶ ሲያስፈርሙት ሆዜ ሞሪኖ አገኘት የሚሉት ትልቁ ትምህርት ትልቁ ትልቁ ትምህርት ተጫዋቾችን ደስተኛ ማድረግ የአሰልጣኞች እንጀራ አይደለም የሚለው ነው። አሸናፊ ቡድኑ አሸናፊ እንዲሆን ማድረግ። አስታውሰዋለሁ በደንብ ማሸነፍ ነው የምትፈልገው ወይንስ እነሱን ደስተኛ ማድረግ ነው? ቦቢ ሮብሰን ብዛን ጊዜ የባርሴሎና አሰልጣኝ የነበሩት ና አንድ በጣም ለባርሴሎና ዝም ብሎ ጎል የሚያገባ ተጫዋች ነበረ። ባርሴሎና በጣም ወሳኝ ጨዋታ ላይ ያደረግ ነበር ከአትሌቲኮ ማድሪድ ጋር የዋንጫ ነው። ሮናልዶ ለባርሴሎና ፈረመ። እንደ ፈረመ ያለ ልምምድ፣ ሰር ቦቢ ሮብሰን ሮናልዶ ነው የሚገባ አለኛል። እንዴ እንትናስ አልኳል እንትና ላይ የሚፈጠረው ስሜት ምናምን ብያ ተቃወምኩታል። ሰርቦ ቢሮ ብሰን የዛን ሰዓት ላይ ጠራኝና ምንድን ነው የምትፈልገው አለኛ። ተጫዋቾችን ደስተኛ ማድረግ ይመስላል ዴንጀራችን አለኝ። አሸናፊ ቡድን መመስረት አሸናፊ ቡድን ምና ማድረግ ነው አለኛ። ስለዚህ ተጫዋቾችን ደስተኛ ማድረግ ሳይሆን ተገቢውን ውሳኔ ወስነ ተገቢውን ድል ማግኘት ነው ዋናው ጉዳይ አለኝ። አሁን በራሽፎርድ ና በኦሌ ዋትኪንስ መካከል ለመወሰን የሚገድሉት ሆነው አይምሬ ምርጫቸው ይሄ ነው ይመስለኝ። እኔም ው ግዴታ ጨዋታውን ማሸነፍ ያስችለኛል ብለው የመረጡትን መንገድ የበለጠ የሚተገብርላቸውን ተጫዋች ነው ወደ ሜዳ የሚያስገቡት። ያው ውሳኔ ይፈልጋል። እንደነዚህ አይነት ስራዎች ትልቅ ውሳኔ እንደሚፈልጉ ምንም ጥርጥር የለውም። አይስክሬም ሻጭ አይደለንም ነው። ሁሉንም የማስደሰት ኃላፊነት የለብንም ነው። ግን በትናንትናው ጨዋታ ላይ ደግሞ በዛው ልክ ልክ ፔፕ ጋርዲዮላን በጣም በጣም በጣም በቃ የሚገርም ስሜቱን ያንጸባረቀበት ምሽት ነበር ብዬ ነው እኔ የማስበው። ገና ጨዋታው ከተጀመረበት ጊዜ ጀምሮ ከዛ የፍጹም ቅጣት ምት ለአስቶን ቪላ ሲሰጥ ያሳይ የነበራቸው ነገሮች ያው የተለመደውን የፔፕ ጋርዲዮላን መቁነጥነጥና ሀሳቡን የሚገልጽበትን መንገድ እናውቃለን። ግን ደግሞ በጣም የተለየ ነበረ የቢጫ ካርድ ሁሉ የተመለከተበት ነው። ምን ያክል ወሳኝ ጨዋታ እንደሆነ ከምንረዳባቸው ነገሮች መካከልም አንደኛው ሊሆን ይችላል። ጨዋታው እንደተጠናቀቀም በጣም የሚገርም ስሜቱን ነበር ያንጸባረቀው። ይሄ የጨዋታውን ወሳኝነት የሚያሳይ በጣም አሁንም እንደለመደው መሬት ይፈጠፈጣል። በጣም አንዳንድ ጊዜ የሚያስጨንቅ ነገር ነው የእሱ እና ግን የተናገረው ነገር አንደኛ በውድድር አመቱ መጀመሪያ ላይ ማንቸስተር ሲቲ በኤፍ ኤ ካፕ ዋንጫ ለማንሳት ይህንን ያክል የሚጣጣርና የሚቸገር የአውሮፓ ቻምፒየንስ ሊግ ቦታን ለማግኘት ይህንን ያክል የሚጣጣርና የሚቸገር ቡድን ይሆናል ብላችሁ ብትነግሩ ይኖሮ በፍጹም በቃ ላምናችሁ አልችልም። ትቀለዳላችሁ። እንዲህ ብዬ ነበር የምናገረው። ግን አሁን ያለንበትን ቦታ እዩ ብሎ ከተናገረ በኋላ ሌላ ከዚህ በፊት አንተ ያነሳውን ነገር ተናግሯል። በጣም የገረመኝ ታወራላችሁ እና በጣም የገረመኝ ማንቸስተር ሲቲ የኤፍኤ ካፕ ዋንጫ ቢያነሳም፣ አሁን እሁድ አለው ከኖቲንጋም ፎረስት ጋር ጨዋታ ያደርጋል። የኤፍኤ ካፕ ዋንጫ ቢያነሳም፣ የአውሮፓ ሻምፒየንስ ሊግ ተሳታፊነት ቦታን አግኝቶ የውድድር አመቱን ቢያጠናቅቅም፣ ለማንቸስተር ሲቲ ግን የስኬት አመት አይደለም ብሎ ተናግሯል። እሱ ይህንን በጣም አስረግጦ ነው የተናገረ። አይደለም በቃ ጥሩ የውድድር አመት አሳልፈናል ብለን ምንናገርበት አይደለም ብሎ ተናግሯል። ግን ምን ያክል የአውሮፓ ሻምፒየንስ ሊግ ቦታን ለማግኘት ያለውን ፍላጎት ግን በደንብ አድርጎ ያሳየበትን የስሜት እንቅስቃሴ ነው ትናንት እናያለን። በጣም በጣም በጣም ልክ ነው፣ ሳምሪ ያነሳሹ ነገር ከዚህ በተጨማሪ ግን እንደው ለመረጃው ያህል ይሄ የደጋፊዎች ላይ የተጣለው የዋጋ ጭማሪ ትናንትናም በኢታድ ስቴዲየም ተቃውሞ ገጥሞታል። እንግዲህ ከዚህ በፊት ማንቸስተር ዩናይትድ ተቃውሞ ካስተናገዱ ክለቦች መካከል አንደኛው ነበረ። ደጋፊዎች የሚከፍሉት የስቴዲየም የመግቢያ ዋጋ በመጨመሩ ምክንያት። ትናንትና ደግሞ በኢታድ ስቴዲየም የተወሰኑ ኢምፒቲ ቦታዎች ነበሩ፣ ወይም ኢምፒቲ ሲትስ ነበሩ። ምንም ሰው ያለያዛቸው በመቃወም ነው እና ያው አንዳንድ ጊዜ የኢትሀድ ስቴዲየም ላይ የሚገቡ ደጋፊዎች አትሞስፌሩን ውብ አያረጉትም፣ እንደ ሌላ ክለብ ይባላል እና ኢትሀድ የሚለውን ኢምፒቲሀድ ብለው የሚጠሩትን ሰዎች እኮ አሉ። በቃ ምንም እነዚህ እንዳሉ አይቆጠሩም ነው። አሁን በኢትሀድ ስቴዲየም ላይ የተደረገው የእንትኑ የህጻናት መግቢያ ዋጋ አርባ ሁለት ፓውንድ ነው። አርባ ሁለት ፓውንድ ማለት አንድ ህፃን በኢቲሃድ ስታዲየም ጨዋታ ገብቶ ለማየት በኢትዮጵያ ስንት ብር ይክፈል እያሉ እንደሆነ ልንገርሽ፣ ወደ ሰባት ሺህ አምስት መቶ ስልሳ ብር ይክፈል እያሉ ነው። ለአደልቶች ደግሞ ሰባ አንድ ፓውንድ ነው። ይሄም ደግሞ እንደዚሁ እስከ አስራ ሁለት ሺ ስምንት መቶ ብር አካባቢ ድረስ የሚከፈልበት ነው። ይሄ ትክክል አይደለም፣ ይሄ ተገቢ አይደለም የሚል አስተያየትን ይሰጣሉ። ከዛ ውጭ ግን እኔ በጨዋታው ላይ በጣም በጣም በተለየ መንገድ መደነቅ አለበት የሚለው ኔ ዩሪ ቴለመንስ ነው። በጣም ነው የሚገርመኝ የእውነት የእውነት ለመናገር በጣም ሚድፊልዱን ዶሚኔት የሚያደርግበት መንገድ፣ አይታክቴነቱ። አሁን በትናንትናው ጨዋታ ብቻ እኮ አደለም ኒውካስል ዩናይትድን አራት ለአንድ በሆነ ውጤት ሲያሸንፉ የመሀል ክፍሉን ትግል በጣም በጣም በጣም በሚገርም መጠን የበላይነቱን የወሰደው እንግዲህ ማሰብ ያለብን እንደነ ሳንድሮ ቶናሊ አይነት ተጫዋቾችን ብሩኖ ጉሚያሬሽ አይነት ተጫዋቾችን ጆሊንተንን እነዚህን የያዘውን ኒውካስልን እኮ አስቶን ቪላ መሀል ሜዳው ላይ ብልጫ እንዲወስድ ያደረገው እኮ ዩሪ ቲለማንስ ነው። በጣም በጣም በጣም የተለየ የተለየ ተጫዋች ነው። ትናንትናም ያንን የተለየነቱን ያንን ጉብዝናውን አይተንበታል ለዚህም ልጅ አድናቆትና ክብር ሰጥቶ ማለፍ በጣም ትክክልና ተገቢ ነው የሚመስለኝ። ለማንኛውም እስከ አምስተኛ ያለውን ደረጃ ይዞ ለማጠናቀቅ የሚደረገው ጥረት በቀጣዮቹ ጨዋታዎችም ላይ ተጠናክሮ ይቀጥላል። እየተከታተልን ደግሞ ማንሳታችንን አሁንም እንቀጥላለን። እሺ ወደ አርሰናል ከክሪስታል ፓላስ ጋር የሚያደርገውን የምሽቱን የፕሪምየር ሊግ ጨዋታ በተመለከተ የተወሰኑ ነጥቦችን ማንሳት እንችላለን። ያው የምሽቱ ጨዋታ አርሰናል ከክሪስታል ፓላስ በጣም ወሳኝ ጨዋታ ነው። አርሰናል ሊቨርፑል ቤቱ ሆኖ ዋንጫ እንዳይበላ የሚያደርግበት እንደገና ደግሞ እነሱም ቢሆኑ ሁለተኛ ሆነው የውድድር ዓመቱ ነው አርቴታ ይለዋል። በነገራችን ላይ በተደጋጋሚ አስ ሀየር አስ ፖስብል የውድድር ዓመቱን መጨረስ እንፈልጋለን። በቃ የመጨረሻው አንደኛ ነው። ትልቁ ከፍታ ማለት እሱ ነው። ከዛ ቀጥሎ ያለው ከፍተኛ ውጤት ሁለተኝነት፣ ስለዚህ ሁለተኝነትን ይዞ የማጠናቀቅ ፍላጎት አለን ስለሚሉ አንድ ነገር ነው። በሌላ በኩል ደግሞ ለፒኤስጂ ጨዋታ እንደ ጥሩ መዘጋጃ ማድርገው ያዩታል የተባለው የዛሬውን ጨዋታ። ይሄ እንደ ተጠበቀ ሆኖ የአርሰናል ደጋፊዎች ያመጡት አንድ ነገር አለ። ትዕዛዝ ነው የሰጡት ለነገሩ ለክለቡ የቦርድ አመራር ለክለቡ የቦርድ አመራር የተሰጠው ነገር የአርሰናል ማሊያ ላይ የምታያቸውን አንዳንድ ጽሁፎች ነገር ይ ቶሎ ወደ አእምሮሽ የሚመጡት ቪዚት ሩዋንዳ በቃ እንደኛ እሱን ነው እንድት የፈለግኩት ብዙ ሰው ያየ ያየዋል አ ይሄ ቪዚት ሩዋንዳ የሚባለውን የዩጋንዳ መንግስት አርሰናል ንና ባየር ሚዩኒክን ስፖንሰር አድርጓል። ማሊያዎቻቸው ላይ ቪዚት ሩዋንዳ ብለው ክር ናቸው ላይ የማሊያው የክርን ክፍል ላይ ቪዚት ሩዋንዳ የሚል መልእክት እንዲተላለፍ ለማድረግ ከዛ በተጨማሪ በቢልቦርድ በምንም በምንም መልእክቱ ይተላለፍላቸዋል። ለምሳሌ ለአርሰናል የሩዋንዳ መንግስት አስር ሚሊየን ፓውንድ ይከፍላል። ለምሳሌ በ2023 24 የውድድር ዓመት አርሰናል ከተለያዩ መንገዶች ያስገባው ገቢ አለ። ከዛ ገቢ ውስጥ 10 ሚሊየን ፓውንዱ ቪዚት ሩዋንዳ ብሎ ስለጻፈ ያገኘው እንደሆነ የሂሳብ ዝርዝሩ ያሳያል የገቢ ዝርዝሩ ላይ አስር ሚሊዮን ፓውንድ ከሩዋንዳ አግኝቻለሁ ምናምን ነው የሚለው። አሁን የአርሰናል ደጋፊዎች የሚሉት ምንድን ነው? ቪዚት ሩዋንዳ የሚባለው ነገር ከሚቀጥለው የውድድር አመት ጀምሮ ልናየው አንፈልግም አሉ። ቪዚት ሩዋንዳ የሚባለው ነገር ከማልያችን ላይ እንዲጠፋ እንፈልጋለን ነው ተቃውሞ። ስለዚህ የክለቡ ቦርድ ወይም በዚህ ጉዳይ ላይ ውሳኔ መስጠት የሚችሉት የክለቡ ባለስልጣናት ይሄ የመጨረሻው የውድድር አመት እንዲሆን ማድረግ አለባቸው። ስለ ገንዘብ አይደለም፣ ከገንዘብ በላይ ስለሆኑ ነገሮች ስንል ቪዚት ሩዋንዳ የሚባለው ነገር ከክለባችን ማሊያ ላይ እንዲጠፋ እንፈልጋለን አሉ እና ዛሬ በሚደረገው ጨዋታ ላይ ልክ አምበል ክርኑ ላይ የሚያስረው የአምበልነት ምልክት የሆነው ነገር አለ አይደለም? የቻሉትን ያህል የአርሰናል ደጋፊዎች ያንን አርምባንድ ገዝተው ቪዚት ሩዋንዳ የሚለውን እንዲከልሉ ነው ጥሪ የቀረበው። ይሄ ነው አመፁ። ይሄንን ነው አንፈልግም የሚሉት። በነገራችን ላይ በቅርብ በተደረገ ሁለት ሺህ ሀያ አራት ላይ በተደረገ ጨዋታ የሩዋንዳው ፕሬዚዳንት ፖል ካጋሜ የአርሰናልን ጨዋታ አይተዋል፣ ስቴዲየም ገብተው። ሰውየው የአርሰናል በጣም ደጋፊ ናቸው። ከዚህ ደጋፊነታቸው በመነሳት ነው ቪዚት ሩዋንዳ የሚለው መልእክት በአርሰናል ማልያ ላይ እንዲተላለፈ አድርገዋል የሚባለው። እንግዲቼ የምስራቅ አፍሪካ ሀገር ከተለያዩ የአውሮፓ ሀገራት ድጋፍ ከሚያገኙ የምስራቅ አፍሪካ ሀገሮች መካከል አንዷ ናት። ሰውየው ደግሞ ለሰባተኛ ጊዜ የሀገራቸውን ምርጫ አሸንፈዋል ነው የሚባለው እና የመጨረሻው ምርጫን ሲያሸንፉ 98.8 በመቶ የነዋሪውን ድምፅ አግኝተው ነው ያሸነፉት ይላል። እነ ሂውማን ራይትስ ዎች ደግሞ የለም፣ ብዙ የመናገር ነፃነት በሌለበት መታፈን በበዛበት እነዚህ እሳቸው አሸነፉ የሚባሉት ምርጫዎች የምር በዲሞክራሲያዊ መንገድ የተደረጉና ዲሞክራሲያዊ በሆነ መንገድ የተገኙ የድል ውጤቶች ናቸው የሚል አይደለም፣ የአፈና ማሳያ ናቸው ይላሉ። አሁን ታዲያ የአርሰናል ደጋፊዎችን በድንገት ተነስተው ቪዚት ሩዋንዳ የሚለውን አሁን ለሰሜን ለንደን ጎዳና ላይ አንዳንድ ቢልቦርዶች ላይ ቪዚት ቶተንሃም በሚል ቀየሩት። ቪዚት ሩዋንዳ የሚለውን መልእክት ቪዚት ቶተንሃም የሚለውን ነገር እንዲተካው ማድረጋቸው ምንድን ነው የሚነግር የአርሰናል ደጋፊ ሆነሽ ማየት የማትፈልጊው ነገር ቢኖር ቶተናምን ማድረግ የማትመርጪው ነገር ቢኖር ቶተናምን ፕሮሞት ማድረግ ነው። ሩዋንዳን ፕሮሞት ከማድረግ ግን ይህንን ያህል የምንጠላውን ቶተናምን ፕሮሞት ማድረግ ይበልጥብናል፣ ነው መልእክቱ። ይገባኛል ላሉ ይህንን አመጽ እየጠሩ ያሉት ይህን ተቃውሞ እያሰሙ ያሉት የአርሰናል ደጋፊዎች ይገባኛል። እያንዳንዱ የአርሰናል ደጋፊ እያንዳንዱ የአርሰናል ወዳጅ ቶተናሃም ሲባል የሚሰማው ስሜት ምን እንደሆነ እናውቃለን፣ እንረዳለን። ነገር ግን ሩዋንዳን ጎብኙ ከሚለው መልእክት ግን የማይሻል ነገር እንደሌለ ማሳየት አለብን። ሩዋንዳን ጎብኙ ከሚለው መልእክት ሌላው ቀርቶ ቶተንሃምን ጎብኙ ይሻለናል ነው። ይህንን ያህል አምርረን የምንጠላውን፣ ይህንን ያህል አምርረን መጥፎ ነገሩን የምንመኝለትን ቶተንሃምን ጎብኙ ማለት ይሻላል ይቀላል፣ አሉ። የጥላቻን ሌቭል ለማሳየት ነው ሳብር የተቃውሞሽን ኤክስቴንት ለማሳየት ሲባል ነው። ከባድ ነው። አሁን ይህንን ምን አመጣው ወደሚለው ነው የምንሄደው። ይህንን ያደረግንበት ወይም እዚህ አቋም ላይ የደረስንበት አንዳንድ ነገሮች ይላሉ ተቃዋሚዎቹ፣ አንዳንድ ነገሮች ከምታገኘው ገንዘብ በላይ ናቸው፣ ወይም ለገንዘብ ግድ የለሽ እንድትሆን የሚያደርግሁ ናቸው። ስለ ገንዘቡ ብለህ ሳይሆን ከገንዘቡ ባሻገር ስላሉት ነገሮች ከገንዘቡ ባሻገር ስላሉት ጉዳዮች ስትል ኖ የምትልባቸው ናቸው። ነው የፕሬዚዳንት ፖል ካጋሜ መንግስት እና ፓርቲያቸው በዲሞክራቲክ ሪፐብሊክ ኮንጎ አንድ ኤም23 የሚባልን አማጼ ግሩፕ እየረዱ ነው ነው እነዚህ የዲሞክራቲክ ሪፐብሊክ ኮንጎ ኤም 23 የሚባሉት አማጺዎች ደግሞ በዲሞክራቲክ ሪፐብሊክ ኮንጎ የሚደረገውን አጠቃላይ እንቅስቃሴ በተመለከተ የራሳቸው የሆነ ሚና አላቸው እና ፖል ካጋሜ እነዚህን ተቃዋሚዎች፣ እነዚህን አማጺዎች ይደግፋሉ፣ ይረዳሉ፣ በመሳሪያም በምንም አስፈላጊ ነው በሚባሉት ነገሮች በሙሉ ሰፖርት ያደርጋሉ ነው። እና እነዚህ አርሰናል ደጋፊዎች ምን አሉ? በዲሞክራቲክ ሪፐብሊክ ኮንጎ በጣም በርካታ የአርሰናል ደጋፊዎች አሉ። እነዚህ አርሰናል ደጋፊ የሆኑት የዲሞክራቲክ ሪፐብሊክ ኮንጎ ዜጎች የሩዋንዳ መንግስት አገራቸው ለገባችበት ችግር ምን አስተዋጽኦ እያደረገ እንደሆነ ሚናው ምን እንደሆነ ስለሚረዱ አርሰናልን የቱንም ያህል ብንወድ፣ አርሰናልን የቱንም ያህል ብንደግፍ ቪዚት ሩዋንዳ የሚል ጽሑፍ እስካለበት ድረስ የምንወደውን የአርሰናልን ማሊያ አንለብስም አሉ። ስለዚህ ጥያቄው ከነዚህ እንደኛ በአርሰናል ፍቅር በተለከፉት እንደኛ የአርሰናል ደጋፊ ከሆኑት ደጋፊዎቻችን ጎን የመቆም ጉዳይ ነው አሉ። ጥንቅር ብሎ ይቅር የእሱ አስር ሚሊየን ፓውንድ የካጋሚ አስር ሚሊየን ፓውንድ ጥንቅር ብሎ ይቅር ተባለ። በነገራችን ላይ የዩናይትድ ኪንግደም መንግስት በጣም በቅርብ ለሩዋንዳ የሚሰጥን ድጋፍ ሙሉ በሙሉ እንዲቆም አድርጓል። ይሄም የተደረገበት ምክንያት የሀገሪቱ መንግስት ማለትም የዩናይትድ ኪንግደም መንግስት የሩዋንዳ መንግስት ወይም ፖል ካጋሜ ይሄንን አማጺ ግሩፕ በዲሞክራቲክ ሪፐብሊክ ኮንጎ ሰፖርት እንደሚያደርግ አረጋግጫለሁ ስለዚህ እዛ ያለውን ኢንቮልቭመንት ካላቆመ በስተቀረ እዛ የሚያደርገውን ጣልቃ ገብነትና ድጋፍ ካላቆመ በስተቀረ ወደሱ የምልከው ምንም አይነት ሰባራ ሳንቲም የለም ብሎ አቋርጦታል። በቅርብ በጣም በቅርብ ደግሞ ካጋሜ ወደዛ ወደ ዩናይትድ ኪንግደም ሄደው በወቅቱ የአገሪቱ ጠቅላይ ሚኒስትር ከነበሩት ሰው ጋራ ቁጭ ብለው ተነጋግረው አንድ በጣም አስገራሚ ነገር መጥቶ ነበረ ታስታውሽ ከሆነ ሩዋንዳ የሆነ ነገር ፕሮፖዝ አደረገች ሩዋንዳ ፕሮፖዝ ያደረገችው ነገር ምንድን ነው በዩናይትድ ኪንግደም አሳይለም የሚጠይቁ የተለያዩ ሀገር ዜጎች አሉ አደለ እኔ ጋር ላኖርልሻል አለች ትዝ ይልሻል ከዛ ቤት ለቤት እያሰሱ እያነሱ ወደ ሩዋንዳ ሊሄዱ ነው ተብሎ ትልቅ እንቅስቃሴ ተነስቶ ነበር ኢቨን ዘ ዋይትስ ነጮቹ የዩኬ ዜጎች ምን አደባባይ ወጥተው ነበር ኖ ለምን እንደዚህ ታደርጋላቸው ሩዋንዳ እኮ ናት እኔ ያለሁልሽ፣ ምን ችግር አለ። ያው ከዛ የሚገኘው ገቢ በጣም አጓብቶት ነበረ የካጋሜን መንግስት። ስለዚህ ምንድን ነው የሚሉት እነ ካጋሜ፣ ሆነን የላካቸው ባንቺው ሲስተም አጣራልሽ አለ ሊ አንቺ ላይ ሸክም ይሆኑብሻል ምናምን አላለም። ከዛ እዛ ተረጋግተው ኬዛቸውን እየጠበቁ ያሉ ኢትዮጵያውያንን ጨምሮ ሌሎች ሀገር ዜጎችም በጣም ትልቅ መረበሽ ውስጥ ገቡ። እየተያዙ እየታፈሱ እየተጠረዙ ወደ ሩዋንዳ እንዲላኩ ምናምን ተደርጎ ነበረ። በኋላ ከህዝብ በቀረበ በጣም የበዛ ተቃውሞ እኮ ያ ነገር እኮ እንዳይሰራ ተደረገ። አሁን የበፊቱን ያህል የለም። በቃ ራሷ ዩናይትድ ኪንግደም የኔን የአሳይለም ኬዝ ልክነት ወይም ልክ አለመሆን ካጣራች በኋላ ራሷ ትወስናለች። እስከዛ ድረስ ግን ስደተኞችን በተመለከተ የነበራቸው የማባረር አቋም እንዲቀየር ምናምን ምናምን ተደረገ ማለት ነው። ገብቶሻል። ስለዚህ ይሄንን አይነት መንግስት እና ያ መንግስት የሚያስተዳድረውን ሀገር ለምንድን ነው ሰፖርት የምናደርገው? አስር ሚሊዮኑ ይቅር አሉና፣ ከዛ ያነሱትን ልንገረሽ። አሁን እኛ አርሰናሎች አሉ፣ የአርሰናል ደጋፊዎች እኮ ናቸው፣ እኛ አርሰናሎች በመደበኛነት በአውሮፓ ቻምፒየንስ ሊግ ላይ እየተሳተፍን ንን ያለ ነው፣ ስፖንሰር በወረፋ ነው ያለ። የምሬ ነው፣ የገንዘብ ችግር የለውም። ኖ ኖ፣ ከኛ ጋራ የገንዘብ ችግር አይደለም። ከኛ ጋራ የመስራት ፍላጎት ብዙ ካምፓኒዎች አሏቸው። ስለዚህ በጣም ብዙ ካምፓኒዎች ከአርሰናል ጋር የመስራት ፍላጎት እንዲፈጠር በውጤታችን ማድረግ እስከቻልን ድረስ ከጨቋኞች ጋር ለምን እንሰራለን ነው። ከዛ ዚ አትሌቲክ ይህንን የደጋፊዎቹን እንቅስቃሴ ካየ በኋላ ቆይችን ነገር አርሰናል ምንድን ነው የሚለው፣ በዚህ ጉዳይ ላይ የደጋፊዎቹን ስሜት እጋራለሁ፣ ከሚቀጥለው ጊዜ ጀምሮ ቪዚት ሩዋንዳ የሚለውን ነገር ከማሊያ ላይ አነሳለሁ ይላል። ወይስ ያ ሌላ ይሄ ሌላን ይዘፍናል። ከዛ ዚ አትሌቲኮች ደወሉ ለአርሰናል፣ ጉዳዩ ለሚመለከታቸው አርሰናል ባለስልጣናት ከነሱ ያገኘነው ምላሽ የለም አሉ እንጂ ለጊዜው። ያኔ ግን በወቅቱ ቪዚት ሩዋንዳ የሚባለው ነገር ሲነሳ እንዲህ እኛን ለዜጎቻችን ለዚህ ጉዳይ ለዚህ ጉዳይ ለዚህ ጉዳይ ለዚህ ጉዳይ እርዱን፣ አግዙን፣ ደግፉን እያሉ ብር ይወስዳሉ ያንን ብር ለእግር ኳስ ክለብ ደግሞ እንደገና ስፖንሰር ማድረጊያ የሚያውሉት ከሆነ እነዚህን ሰዎች መርዳታችን ልክ ነው አይደለም የሚልኮ ጥያቄ ተነስቶ ነበር። በጣም ትልቅ ጥያቄ ነበር ያስነሳው፣ እንጂ ብዙ ሰዎች ነው የተወያዩበት የነበረው። ግን በወቅቱ ከተሰጡት ምላሾች መካከል እኔ የምማስታውሰው ይሄንን ስፖንሰር በማድረጋችን አርሰናልን ስፖንሰር በማድረጋችን የምናገኘው ገቢ እና የምንፈጥረው ኢሜጅ በጣም በጣም ትልቅ ነው እና ሊወዳደር ማይችል ነው። ከመረዳት ነጻ ረገናል ነው። አዎ እንደዛ አይነት ቱሪዝሙን የበለጠ ከፍ ያደርገዋል የሚል ነው። ግን አሁን የአርሰናል ደጋፊዎች እንዲህ አይነት ሁኔታ ውስጥ የተሰማራ የመንግስት ስለሆነ በዚህ መንገድ በቃ ክለቡ ከዚህ ጋር ንክኪ እንዲኖሩ አንፈልግም የሚልም ነገር ነው ሲሰማ የነበረው ብዙ ገንዘብ ነው አስር ሚሊየን እንደሁም በሁለት ሺ አስራ ስምንት ነው መጀመሪያ የተፈራረሙት ከዛ በኋላ የሶስት አመት ነበረ ከዛ እንደገና ኮንትራቱ ደግሞ ታድሷል በሁለት ሺ ሀያ አንድ እና የተለመደ ሆኗል እኮ አሁን የአርሰናል ማሊያ ላይ እዛ ብቻ ሳይሆን በሴቶችም በወንዶችም በታዳጊዎችም ማሊያ ላይ አለ። እንደገና ደግሞ አርሰናል ጨዋታ በሚኖረው ጊዜ በስቴዲየም ውስጥ ባሉት ቦርዶች ላይ ስክሪን ቦርዶች ላይ ቪዚት ሩዋንዳ የሚለው መልእክት ይተላለፋል። ያ ምን ያክል ሰርቷል የሚለው ሌላ ነገር ነው። ግን ባይሰራ ኖረ አድስተው ነበረ ኮንትራቱ። አዎ፣ ምን ያክል እሱን እንግዲህ የወጡ ነገሮች በብዛት ሪፖርቶች ላይ አላየሁም። ግን ባለፈው ወርም ተብሎ የተገለጸው ነገር የራሱ የዲሞክራቲክ ሪፐብሊክ ኮንጎ መንግስት ራሱ ለአርሰናል ባለቤቶች ደብዳቤ ጽፎ ነበረ በዚህ ጉዳይ ላይ። ምክንያቱም እኛን ከኛ ጋር እየተዋጉ የሚገኙ ወይንም ደግሞ ቴሮሪስት ናቸው የሚባሉትን ግሩፖች የሩዋንዳ መንግስት አሁን ቅድም አንተ እንዳልከው እየደገፈ ስለሆነ እነሱን እየደገፈ ስለሆነ ይሄ እንዲቋረጥ ማድረግ አለባችሁ የሚል መልእክትም አስተላልፈው ነበረ። እንደገና ደግሞ የአርሰናል የቀድሞም እንደገና የአሁን ተጫዋቾችም እኮ ወደ ሩዋንዳ የመሄድ ስምምነት ሙሉ ላይ አለ። እንደውም ከዚህ በፊት ዴቪድ ሊውዝ ነበረ ወደ ዛ ሄዶ እንደነበር ማስታውሰው እና በብዙ ነገሮች የታጠረ ስምምነት ነው። ግን አሁን የአርሰናል ደጋፊዎች ጉዳዩ ከሰብአዊነት ጋር ሲያያዝ በፍጹም ልንቀበለው አንችልም የሚል መልእክት ነው እያስተላለፉ የሚገኙ። ስሜታቸው እንዴት ታያዋለህ? ጥቁር አርም ባንድ እናርግበት፣ ና ቪዚት ሩዋንዳ የሚለው እንዳይታይ እናርግ የሚለውን አዎ እኔ የሰማሁት ነገር በዚህ ምክንያት አሁን በሚደረገው እየተደረገ ባለው ጦርነት ምክንያት ይሁን በጣም ብዙ ሰዎች እየሞቱ እንደሆነ አይቻለሁ እና ያንን የሰዎችን ሕይወት ማለፍ መቃወምን በጣም የምንደግፈው ነገር ነው። እኔም ሰዎች በሙሉ የሚደግፉት ነገር ነው እና ለዛ ደግሞ ምክንያት ናቸው ወይንም ደግሞ ከዛ ጋራ ንክኪ መሆን የለበት ንክኪ ሊኖረን አይገባም ብለው ለሚያስቡት ነገር በጋራ መቆማቸው አንድ አሪፍ ነገር ነው ግን ይሄ በጨዋታውም ላይ በተጫዋቾችም ላይ የን ያክል ይሄ ተጽዕኖ የሚያሳደር ነገር ነው ብዬ አላስብም። ሀሳባቸውን የሚገልጹበት ነው። ግን ሲያዩ ምናልባት ዛሬ አርም ባንዱ አካባቢ የሆነ ነገር ሲያዩ ግር እንዳይላቸው እሱማ መረጃውማ በጣም ትልቅ ነው እ ደግሞ ትልቅም ትኩረት ያገኘ ነው። ትልቅም ትኩረት አግኝቶ ተመልክቻለሁ። አድማጮቻችን አብራችሁን ቆይታችሁ ፕሮግራማችንን እየተከታተላችሁ ስለሆነ በጣም አድርገን ነው የምናመሰግነው። በያላችሁበት መልካም ጊዜ እንዲሆንላችሁ እንመኛለን። ጥሩ ጊዜ ይሆንላችሁ።